በዘላለም ኪዳን በደም ሰንሰለት በደም ሰንሰለት። ሰላም፣ እንዴት ናችሁ? እኔ ኪዳነ ማርያም እባላለሁ። ዛሬ የምናወራው ስለ ኪዳን ዘኢየሱስ ነው። ይሻናሉ ስም እስቲ ኦሪጅኑን እናያለን። ምን ማለት ነው የሚለውንም እናያለን። ወደ ኪዳን ዘኢየሱስ ከመግባታችን በፊት ግን መጀመሪያ ላይ ኪዳን ራሱ ምንድን ነው የሚለውን ማየት አለብን። ስለዚህ ወደ መጽሐፍ ቅዱስ ሄደን መጽሐፍ ቅዱሳዊው ኪዳን ምን ይመስላል ከሚለው እንጀምር። ኪዳን በመጽሐፍ ቅዱስ እንግዲህ ስንጀምር ኪዳን የሚለው ቃል በዕብራይስጡ ቤሪስ፣ በግሪኩ ዲያሴኬ ሲል በሁለት አካላት በእግዚአብሔር እና በሰው መካከል የሚደረግ ውል ስምምነት ተደርጎ ይወሰዳል ማለት ነው። ውል ስምምነት ሲባል በሁለቱም በኩል ባይንዲንግ የሆነ እንደማለት ነው። ማለትም ከእግዚአብሔር ዘንድ በረከቶችና ጸጋዎችን የሚያሰጥ እንዲሁም ደግሞ በሰው ልጆች ዘንድ ደግሞ ምንን ታዛዥነትን የሚጠይቅ ኪዳን ነው። በሁለቱ አካላት መካከል የሚፈጸም የጸና በመለኮታዊ በረከቶች፣ በሰውነት ታዛዥነት የሚጸና ውል ስምምነት ተደርጎ ይወሰዳል ማለት ነው። እግዚአብሔርም ብዙ ኪዳናትን ከሰው ልጆች ጋር ገብቷል በመጽሐፍ ቅዱስ እንደምናየው ለምሳሌ የመጀመሪያው ኪዳን ከመጀመሪያው ሰው ከአዳም ጋር የገባው ኪዳን ነው። እግዚአብሔር አዳምን ከፈጠረው በኋላ በምስራቅ በኤደን ገነት ተከለና ወደዛም አስገባው። አዳምን አስገብቶትም ደግሞ በምድር ላይ ሁሉ ሾመው። አዳም የእግዚአብሔር ሪፕሬዘንታቲቭ በምድር ላይ እንዲሆን፣ እንዲሁም ደግሞ ለዘላለም እንዲኖር ነገር ግን ኪዳን ከእግዚአብሔር ዘንድ ሁሉ መራከቶች እንዳለ ሁሉ የሰው የሰውን ልጆችም ደግሞ ታዛዥነት ይጠብቃል። ስለዚህም እግዚአብሔር አንድ ትዕዛዝን ሰጥቶት ነበር ለአዳም። ዘፍጥረት ሁለት አስራ ስድስት ላይ እንደምናገኘው ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉ ከሚያሳውቀው ዛፍ አትበላም አለ በበላ ቀን እንትላለና ትሞታለህና። ኮንዲሽኑ ይሄ ነው ለዚህ ኪዳን ማለትም፣ ከታዘዘ እና ካልበላ ዘላለም ሊኖር በንጉስነትና በእግዚአብሔር ሪፕሬዘንታቲቭነት ካልታዘዘና ግን ከበላ ሊሞት ከገነትም ደግሞ ሊወጣ። ይህ ነበር ከእግዚአብሔር ዘጋ የጸናቂ ላይ የነበረው እግዚአብሔር እንትን አዳም አዳም አልታዘዘም። በኃጢአት ምክንያትም ደግሞ የኪዳን ተቋረጠ ከእግዚአብሔር ዘንድ አዳምም ደግሞ ወደ ምድር ተጣለ። ምድርም ደግሞ ወደቀች እንደማለት ነው። ነገር ግን በወደቀቿ ምድር እንኳን ቢሆን እግዚአብሔር የሰው ልጅን አልተዋም፣ ነገር ግን ጎበኘው እንጂ በብዙ ኪዳናትም ጎበኘው። ለምሳሌ እንደምናገኘው አለም እንኳን በኃጢአት በጠፋ ጊዜ በኃጢአት በተጨማለቀ ጊዜ እግዚአብሔር ዓለምን እንኳን በጥፋትዋ ሲያጠፋ ኪዳኑን ግን አልተወውም ነበረ። ይልቅስ ስምንት ቤተሰቦችን አስቀረ። ስምንት ቤተሰቦችን ካስቀረ በኋላ እንዲህ የሚል ኪዳን ገባላቸው። ይህም ኪዳን ዓለምን ዳግመኛ በጥፋት ውሃ አላጠፋትም የሚል የኖህ ኪዳን ነው። ዓለምን ዳግመኛ አላጠፋትም፣ የዚህ ምልክት ደግሞ ቀስተ ደመና ነው። አለ ቀስቴም በደመና ላይ አኖራለሁ፣ ይህም ደግሞ ምልክት ይሆናቸዋል። እኔም ባየው ጊዜ ይሄንን ቀስት አለምን ዳግመኛ አላጠፋትም በማለት ቃል ኪዳን ገባላቸው። አለምን ዳግመኛ እንደማያጠፋ ይህ ደግሞ ኪዳነ ኖህ እንለዋለን ማለት ነው። ነገር ግን ያለመጥፋት ኪዳን ብቻ አልነበረም እግዚአብሔር ከሰው ልጆች ጋር የዋለው ኪዳን። ይልቅስ ሌሎችም ደግሞ የድህነት ኪዳን ከሰው ልጆች ጋር ገብቷል። ለምሳሌ ኪዳነ አብርሃም እግዚአብሔር በዛ ፍጥረት 12፣ 15 እና 17 ላይ እንደምናገኘው ተከታታይ ኪዳናቶን ገብቶለት ነበር፣ ለአብርሃም። የመጀመሪያው ኪዳን አብርሃም ገና በአባቱ ቤት እያለ ለፍጥረት አስራ ሁለት ላይ ከሀገር ከዘመዶች እና ከአባት ቤት ተለይተ እኔ ወደ አማሳየ ምድር ውጣ አለው። ታላቅ ምን ማደርግለው፣ ባርካለውም አለው። የሚባርኩ ይባረካሉ፣ የሚረግሙም ደግሞ ይረገማሉ። በማለት በረከቱንና ኪዳኑ እግዚአብሔር ከአብርሃም ጋር አደረገ። እንዲሁም ደግሞ ዘፍጥረት አስራ አምስት ላይ እግዚአብሔር ወደ አብርሃም መጣና ወደ ውጭ አስወጣው የሰማይ ከዋክብትንም ቁጠር አለው የሰማይ ከዋክብትም ደግሞ ብዙ እንደሆኑ ሁሉ አንተንም ደግሞ ታላቅ ህዝብ አደርግሃለሁ ዘርም ደግሞ አይቆጠርም አለ አብርሃምም አመነ እምነቱም ደግሞ ጽድቅ ሆኖ ተቆጠረለት ተባለ ስለዚህ ከአብርሃም ዘንድ ምን ነበረ ሪስፖንሱ በእምነት ታዛዥነት ነበር ከእግዚአብሔር ዘንድ ደግሞ በረከት ነበር ይህንንም ደግሞ ቃል ኪዳን ዘፍጥረት 17 ላይ ተጸነውን ነው ያለ። 17 ሰባት ላይ ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ አለ። እንዲሁም ደግሞ ምን አለ? በዘርህም አሕዛብ ሁሉ ይባረካሉ አለ። ይህንን ቃል ኪዳን አሰቡት። ከአብርሃም ጋር ብቻ የተገባ ቃል ኪዳን አልነበረም። ከአንተ ከዘርህ አለ ለዘላለም አቆማለው። በዘርህም ደግሞ አሕዛብ ሁሉ ይባረካሉ አለ። ስለዚህ በአብርሃም በኩል ለዓለም ልጆች በሙሉ የሚሰጥ ታላቅ ኪዳንን ነበር እግዚአብሔር የተዋዋለው ከአብርሃም ጋር ከዘሩም ጋር አምላክ እንዲሆን፣ በዘሩ ውስጥም ደግሞ ምን እንዲሆን ለአሕዛብ ሁሉ በረከት እንዲሆን፣ ለአብርሃም ድነትንና ኪዳንን ገብቶ ነበር። ይህ ኪዳንም ደግሞ እንዲሁ ሲፈጸም እናየዋለን በጊዜያት በሙሉ። ለምሳሌ ይህ ኪዳን በደም የጸናበት የመጀመሪያው ኪዳን ብሉዩ ኪዳን ኪዳነ ሙሴ ነው። እግዚአብሔር ሕዝበ እስራኤልን ከግብፅ ከወጣቸው በኋላ በሲና በረሃ ሲያሉ በሲና ተራራ ላይ እግዚአብሔር ሕጉን ለሙሴ ሰጠው። በሕጉ በኩልም ደግሞ ማድረግ የሚገባቸውን ታዛዥነታቸውን ለእነሱ አቀረበ። እግዚአብሔርም ደግሞ ከእነሱ ጋር ኪዳኑን አጸና። ሕጉን የሚጠብቅ ከእግዚአብሔር ኪዳን ጋር ለዘላለም እንዲጸና ማለት ነው። ነገር ግን ማንም ህጉን እስከ ፍጻሜው ሊጠብቅ ይሻለ የለም። ማንም ደግሞ አይኖርም። ስለዚህ በደም የተጀመረው ኪዳን ማለትም በግዝረት ደም የተጀመረው ይህ ኪዳን መመሆን ነበረበት፣ በደም እንዲሁ መጽናት ነበረበት። ለምን? ሁሉም ኃጢአተኛ ነው። ስለዚህ በደሙ ኃጢአቱ መሰረይ ነበረበት። ስለዚህም የስርየት ቀንን ደግሞ እግዚአብሔር ለሙሴ ሰጠው። ይህ የስርየት ቀን ዮም ኪፑር የተባለ ይታወቃል። ሊቀ ካህናቱ መጀመሪያ ላይ ጊደርን ከሰዋ በኋላ ደሙን ይዞ ወደ ቅድስተ ቅዱሳኑ ይገባል። ስርየት መክደኛ ላይ ደግሞ ይረጫል። ስለዚህ ለራሱና ለቤቱ ስርየትን ያደርጋል። ከዛም በኋላ ሁለት ፍየሎች ይመጣሉ። አንዱ ፍየል ይጸለይበታል፣ እጁን ይዞ ኃጢአቱ በእሱ ላይ ይሆናል። እሱም ደግሞ ፍየል ወደ ምድረ በዳ ይወሰድና ይለቀቃል። እስኬፕ ጎት ነው፣ ይሄኛው የሚሰዋ ሳይሆን የምድረ እንትን ነው ፍየል ነው። የፍየል ኃጢአቱን ተሸክሞ የሄደ ማለት ነው። ሁለተኛው ፍየል ግን ይሰዋል። ከተሰዋ በኋላ ደሙን ይዞ በደም ወደ ቅድስተ ቅዱሳኑ ይገባል። ከገባም በኋላ ለራሱ፣ ለህዝቡ ሁሉ ስርየትን ያደርጋል። እግዚአብሔርም ይህንን ስርየት በእንስሳ ደም በኩል ይቀበላል። መቀበሉንም ደግሞ የሚያሳየው በምን በኩል ነው? በሞትና በመጥፋት ነው። እንስሳቱ ሲሞቱና ሲጠፉ ስርየት ይሆንላቸዋል ለእስራኤል በሙሉ ማለት ነው። ይሄ በኪዳን የጸና የሙሴና ብሉዩ ኪዳን ነው ማለት ነው። ነገር ግን ይህ ኪዳን ፍጹም አልነበረም። ምክንያቱም በመጥፋት የተመሰረተ ኪዳን ነው። እንዲሁም ደግሞ ለህዝብ በስራ የተገባ ኪዳን ነው። የአብርሃምን ኪዳን ካስታወሳችሁት በዘር አዛብ ሁሉ ይባረካሉ የተባለው ስለዚህ ይህ ኪዳን አሕዛብ ሁሉ መጥረስ ነበረበት። ለአሕዛብ ሁሉ ደርሶ ብቻም ደግሞ ለዘላለም መጽናት ነበረበት። ለዘላለም ነው ኪዳን ከአንተ ጋር አደርጋለሁ ያለው ለአብርሃም። ስለዚህ ለዘላለም የሚጸና ኪዳን በዚህ በኩል መምጣት ነበረበት። ይህንን ኪዳንም ደግሞ እንደሚያመጣ እግዚአብሔር ቃል ኪዳን ገብቶላቸው ነበረ። ትንቢተ ኤርሚያስ ምዕራፍ 31 ቁጥር 31 ላይ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል፣ ይላል እግዚአብሔር። ይላል አዲስ ቃል ኪዳን ይመጣል። ይህም ቃል ኪዳን ምንድን ነው? ከአባቶቻቸው ጋር እንደገባውት ያለ ቃል ኪዳን አይደለም ይላል። እንደ ሙሴ ያለ ቃል ኪዳን አይደለም ይልቅስ፣ እነርሱ ኪዳኔን አልጸኑም ይላል። አልጸኑም። ግን ስለዚህ አዲሱ የሚመጣው ኪዳን ምንድን ነው? የሚጸና ኪዳን ነው ማለት ነው። እኔም ቸል አልኳቸው ያለ እግዚአብሔር። ከዚያ ወራት በኋላ ከእስራኤል ቤትር ጋር የሚገባው ቃል ኪዳን ይህ ነውና እና ያለ እግዚአብሔር ሕጌን በልቦናቸው አኖራለሁ። ብሉይ ኪዳን በድንጋይ ላይ ነበር የተመሰረተው። ያ ኪዳን በጽላት ላይ ነበር። አሁን ግን በልቦና የሚያኖረው የምንነግ በልባቸው መጽፎ አለው። እኔም አምላክ ናቸው አለው እነርሱም ሕዝብ ይሆኑኛል በማለት በልብ ላይ የሚጸና አዲስ ኪዳን እንዲመጣ ቃል ኪዳን ገብቶላቸው ነበር እግዚአብሔር ይህ ቃል ኪዳንም ደግሞ ተፈጸሟል። የተፈጸመው ቃል ኪዳን የማን ነው? ኪዳን ዘኢየሱስ የኢየሱስ ኪዳን ነው። ጌታችን ኢየሱስ ክርስቶስ አሳልፈው በሰጡት በዚያች ለሊት፣ በዛች ክለተ አርባ በፊት በነበረችው አባላት ሐሙስ እንጀራውን ቆረሰ፣ አመሰገነ፣ እንካቹ እንዲሁም ማቴዎስ ስድስት ስምንት ላይ እንደምናገኘው ጽዋውን አነሳ፣ ባረከ ከዛም ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የአዲስ ኪዳን ደም በማለት አዲሱን ኪዳን መሰረተው። አዲስ ኪዳን የሚለውን መጀመሪያ የተጠቀመው በዚህ ጊዜ ነው። አዲሱ ኪዳን የተመሰረተው በማን ነው? በክርስቶስ ደም ነው የተመሰረተው። እንደ ብሉ ኪዳን በእንስሳ ደም አልነበረም። ኪዳን የሚለውን ቃል ካስታወሳችሁት በግዲቁ ዲያቴኬ ይላል። ዲያቴኬ ኑዛዜ ነው የሚያመለክት ቃል ነው። ኑዛዜ በእንግሊዝኛው ከያቸት ኮቨነንትም ይባላል ቴስታመንትም ይባላል። ኑዛዜ ነው የሚያመለክት፣ ኪዳን ነው ይሄ ኪዳን። ኑዛዜ ደግሞ የተናዛዡ ሞት የማርዳት ግድ ነው። በዕብራውያን ዘጠኝ አስራ ስድስት ላይ እንደሚነግረን ኑዛዙ የሚፈጸመው በምንድን ነው? በተናዛዡ ሞት ነው የሚፈጸመው። ነገር ግን እንስሳቶቹ እኮ ተናዛዥ አልነበሩም። እነሱ ኪዳኑ በእነሱ ተፈጻሚ ነበር እንጂ ተናዛዡ ማነው? እግዚአብሔር ነው። ኪዳን የገባው አካል ማለት ነው። ስለዚህ የጸና ኪዳን አልነበረም፣ የሚሉ ተናዛዡ አልሞተምና። ነገር ግን አዲሱ ኪዳን ግን ራሱ ተናዛዡ አምላክ ሰው በመሆን ደምን አቀረበ። በሱ ደምም ደግሞ ለዘላለም ያ ኪዳን ጸና ማለት ነው። በተናዛዡ ሞት ለዘላለም ጸና። ክርስቶስም ያንን የገዛ ደሙን ይዞ ከሰዋ በኋላ በመስቀል ላይ በደሙ ወደ ሰማያዊቷ መቅደስ በእጅ ወደ ላልተሰራቸው መቅደስ ወደ ቅድስተ ቅዱሳን ገባ። በትንሣኤው እና በእርገቱ በአብቀኝ ተቀመጠ። በአብቀኝ በመቀመጡም ደግሞ ለዘላለም የሚጸና ኪዳንን የኢየሱስ ኪዳንን ደግሞ ለእኛ ሰጠን ማለት ነው። እንስሳቱ የብሉ ኪዳኖች እንስሳት በሞታቸው ና በመጥፈታቸው ነበር ኪዳኑ ተፈጻሚነቱ ነው የሚያገኘው። ክርስቶስ ግን በትንሣኤው ነው በእርገቱ ነው ተፈጻሚነቱን ያገኘው ኪዳኑ። ስለዚህ እንስሳቱ ስለሞቱ በየአመቱ ይደገም ነበር ያ ኪዳን። ክርስቶስ ግን አንድ ጊዜ ሞቶ ስለተነሳ በአብ ቀኝም ያው ሆኖ በሊቀ ክህነቱ ስላለ ለዘላለም የጸና ኪዳንን ከኛ ጋር አቁሟል። እኛም ደግሞ በክርስቶስ ደም ታጥበን ወደ ኪዳኑ ገብተናል። ወደ ኪዳኑ ገብተናል ደግሞ ሁል ጊዜ በኪዳኑ ደም እየታጠብን ደግሞ እንነጻለን። በአብ ቀኝ በተቀመጠው በጌታ በእርሱ ኪዳን ውስጥ እየኖርን ለዘላለም እንታደሳለን። በእርሱ ኪዳን ውስጥም ደግሞ እንኖራለን። ተናዛዡ ክርስቶስ ራሱ ሟሹ ራሱ ኪዳኑን ደግሞ አጽኙን ነው። እኛም ደግሞ የኪዳኑ ሕዝቦች ነን። የኪዳኑ ሕዝቦችን በመሆናችን ስለ ኪዳኑ ሁልጊዜ ጊዜ እንኖራለን እንደማለት ነው። በዘላለም ኪዳን ውስጥ ለዘላለም እንኖራለን። ለዘላለም ካኖረን በሰማያትም በከፍተኛው ስፍራ ካስቀመጠን ጌታ ጋር በኢየሱስ ኪዳን የምንኖር እኛ የኪዳኑ ሕዝቦች ነን። ይሻናለም እንግዲህ የሚያወራው ስለዚህ ስለ ኪዳኑ ስለ ኪዳኑ ሰጪው ክርስቶስ እንዲሁም ደግሞ ስለ ኪዳኑ ህዝቦች፣ ኪዳኑ ስለሚፈጽማት ቤተክርስቲያን እና ሁልጊዜ ጊዜ በኪዳን ውስጥ ለምኖር ስለ እኛ ነው። በኢየሱስ ኪዳን ውስጥ የጸና በደም የተፈጸመ የዘላለም ኪዳን አለን እና እኛ ይቆያል በዘላለም ኪዳን በደም ሰንሰለት